አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንደምን ጋርስታን ጎኖቺ፣ ሰላም ሰላም ብያለው። ለከዲዮ ጅማቲው በአዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው። እቺ ልጅ እንግዲህ ምን እንደገጠማት ማለት ነው። እኔ የምጠላው ነገር ቢኖር እንዶ ያ ረቢል አለሚን ውይ፣ ውይ እንቅልፍ እንቅልፍ በተለይ ላሽ ባላችሁበት እንቅልፍ መቶ በሩን ልክ በቃ ቤት እንደተቃጠለ ነገር ገው ገው ገው ሲያደርጉ በቃ ልባችሁ። እኔ እኔ ከእንቅልፌ ደንግጭ የተነሳው ቀን በቃ አላቅም። ከእንቅልፌ ደንግጭ የተነሳው ቀን ቀኔ ሙሉ ማለት ነው በቃ እንደዚህ ተረብሾ ወላህላዚም ማለት ነው። በህይወቴ ምጠላው ነገር ቢኖር ሰው ከእንቅልፉ ሲያነሳኝ በራሴ ስነሳ ሰላም ነው። ምነው ወላሂ ነው ምላችሁ። ሰው ግን አስደንግጦኝ ከእንቅልፌ ከተነሳውኝ ቀኔ ሁሉ ተረብሾ በቃ ብስጭስጭት እያልኩ ነው እምውለው ማለት ነው። እና እኔ የሚያናድዱኝ ነገር አብዛኛውም ጊዜ መዳሞች ምን እንደሆነ ታውቃላችሁ? ማታ እናንተ ስራችሁ ሳያልቅላችሁ አምሽታችሁ ብተኙ ችግር የለባቸውም። ከፈለጋችሁም አተኙ። ግን የምትነሱበት ሰዓት አንድ ይኸው ግማሽ ደቂቃ ትለፍ መቶ በሩን በቃ ሰው እኮ ራሱ እኮ እንደዚህ የሆነ ትንሽ እኮ እንዴት ነው ሞት እና እንቅልፍ ማለት የሞት ታነሽ ነው የሚባል አይደል? ሲያነስ በሩን በቃ ሲደበድቡ እኔ እንጃ ከሆነ ከሳንቲባቸው ላይ እናንተ ስትተኙ ስትበሉ ሲያዩ በቃ የምትቀንሱባቸው ከደማቸው የምትቀንሱባቸው ነገር ነው የሚመስላቸው። ወላሂ ነው የምላችሁ። በቃ እኔማ አንዳንዴ ውፍ እላሉ ተነስቼ ማለት ነው። ወላህ ላዚም እንደው አላህ ስብሓነ ወተዓላ እንደው ከሰው ቤት ህይወት ያውጣችሁ ያውጣን። አሚን በሉ፣ አሚን በሉ። ወላሂ ላዚም ነው የምላችሁ እንደው እንዲሁ የአረቢያ አንዳንዴ የማሳስበው በቃ ሰራተኛ ሰው አይመስላቸውም እነሱ እኮ ሀያ አራት ሰዓት ቢተኙ ሀያ አራት ሰዓት ቢተኙ ደስ ይላቸዋል። እናንተ ግን አይከብዳችሁም፣ አይደክማችሁም፣ አይርባችሁም ሀያ አራት ሰዓት ብትሰሩላቸው ለምንድን ነው ማለት አብዛኞቹም፣ በቃ እኔ እንጃ ብቻ እኔ እንዴት እንደመረረኝ ታውቃላችሁ። ሳያቸው ራሱ በቤታቸው ያንገሰግሰኛል፣ እንግሽግሽ አሁንች፣ ልጅ ምን ደረሰባት መሰላችሁ? እና መዳሟ በተኛችበት ማታ አርፈዳ ነው እች ልጅ የተኛችው ማለት ነው። አርፈዳ ልጆች ሸኝታ ተመልሳ ትተኛለች። አብሮ ሸኝቶ ይመስለኛል ተመልሳ ተኛች። እና እስከ አስር ሰዓት ተኛች ማለት እንቅልፍ እንቅልፍ አምነሽ እንቅልፍ ትወጃለሽ እስከ እስከ አስር ሰዓት ተኛሽ ብላ ነው በተኛችበት ፓስፖርቷን ትኬቷን ሁለ ነገሯን ጨርሳ እንቅልፍ እስከ አስር ሰዓት ተኛሽ ብላ ማለት ነው የእንትን ያለችው ማለት ነው ውጪ ስትፈልጊ እናትሽ ቤትጂ ስትፈልጊ ደግሞ ሌላ መዳን ፈልጊ ብላ ያለቻት ማለት ነው ልብስ አልለበሰችም ጫማ እንኳን እንድታደርግ ፋታ አልሰጠቻትም። ገባችሁ? በቃ እንዴት ነው አስባችሁታል እናንተ የሆነ ሰው ከእንቅልፋችሁ አንስተ ማለት እንቅልፍ እኮ ወዲያው እንቀታትሉም። ገባችሁ? ከእንቅልፋችሁ አንስቶ ሻንጣ የሆነ ሻንጣ ልጅቷ አዲስ ናት መሰለኝ፣ አይዱን ነው ሻንጣ ምጠች፣ ሻንጣዋን ሰጠቻት። ፓስፖርቷንና የትኬት እንትኗ ትኬቷን ነው እና በእጁ አንድ ስትል በቃ ልጅቷ ራሱ በቃ እንዴቶ አይኗን ራሱ በስራቱ አልገለጠችም። እንዲህ እያለች በሩ አይኗን እያሻሸች በር እየፈለገች ነው ያለችው። በዚህ ላይ በቃ ጥድፍ ድፍ ድፍ አድርጋ እነሱ ታውቃላችሁ አይደለም፣ ስትገፋት እየገፋታ ተርቻት ማለት ነው እና እናንተ ብትሆኑ እኔ ልጅቷን ወታ ስንድ ወደ ውጭ ወጣ ማለት ገና የእንቅልፍ ልብ ላይ ናት። የራሱ ልጅቷን ሳያት ማለት ነው ወታ ውጭ ምናምን ምናምን እንዲ ስታይ ድምንስጥ የት ያለሁት ገና እየተኛ ሆኖ ነው የምትለው ሲመስለኝ ማለት ነው። አይኗን እንዲ እያሻሸች ፓስፖርቱን። ያች እኮ ነው ምን ነው ይሄን ይል ሰው እኮ አንድ ላይ በልቶ በደናም ጊዜ በመጥፎም ጊዜ በጥሩም ጊዜ እኮ አብራሽ ነበረች መዳሚዬ ማለት ነው። እና በዚህ ልክ አንዳንድ መዳሞች ክፋታቸው ወላሂ ላዚም ማለት ነው። አብዛኛውም ማለት ነው ወንዶቻቸው ይሻላሉ፣ ሴቶቻቸው ክፋታቸው ላኢላ ለላ። በቃ ማለት እኔማ መናገር አልችልም የነሱን ነገር ማለት ታውቃላችሁ። ወላሂ ላዚም ማለት ነው አብዛኛውም መዳሞች አብዛኛውም ለይምስል ነው የሚሉት እንጂ ውስጣቸው መርዝ መርዝ የሆነ በቃ እኔ ከምንም ነገር ደግሞ አንድ የሚገርመኝ ነገር ስትታመሙ፣ ወላሂ እኔ ስታመም በጣም ነው የሚከፋኝ። በጣም በጣም በቃ ማለት ምን አባቱ ላለው ምንድን ነው? ስንት ሺህ ዓመት ለመኖር ነው? ይሄ በቃ እያመማችሁ ነው፣ ግን እስቲ ማን ነው እንደኔ አሟችሁ ተኝታችሁ ተሽ ነችን ነገር አሞቀሽልኝ ብቻ ተመልሰሽ ተኝ ማለት። እኔ እኮ ደልቶኝ እኮ አይደለም የተኛሁት፣ አሞኝ አይደለም ግን ታማቹ ራሱ ታማቹ ራሱ እንድትተኙ ፋታይ እንዴ፣ በቃ ከብራችሁ ላይ የተቀነሰ ትርፍ ወሰዳችሁ ነው እንጂ። እንጃ፣ እንደዛ ነው የሚያስቡት። ወላሂ ግርመ ነው የሚለኝ። ሰው ታሞ ተኝቶ እኔ እኮ ለራሴ የራበኝ ማንም ዞር ብሎ ሳያኝ፣ ምንሽን ያመመሽ ሳይለኝ ከፍቶኛል። ተነሽና የናሙቀይ ስጭኝ ወላህ ላዚም አንዳንዴ እንደዚህ እየሰራን የምናመጣውን ብር እንደ ወላሂ፣ ለሰው እንደ ለሚያጠፋ ሰው ማለት የአረብ ሀገር ሴት ብር ማለት የደም ዋጋ የተከፈለበት ብር ነው። የደም ዋጋ እንደዚህ እንቅልፍ እንደፈለጋችሁ መተኛት እየፈለጋችሁ በቃ የተነጫነጫችሁ ነው የምትነሱ። አንድ ደግሞ በቃ ቀን የቀን እንቅልፍ ስለምንተኛ ነው፣ እንቅልፉን በረካ የለ ምንም ብትተኙ አይጥማችሁ። እንጃ ያሳዝናል። እናንተ ብትሆኑ ማለት ነው ምን ታደርጋላችሁ እስቲ? ብድግ ተደርጋችሁ ሲመስለኝ ጫማ እንኳን እኮ አልፈልግችም ልጅቷ እንዴት እንዳሳዘነችኝ ከፍልፍል፣ እኔ አልተኛው ምኮሰደ ይህን ሁሉ ተኛ። አስር ሰዓት ሙሉ ተኝተሽ፣ አስር ሰዓት ሂጂ እና እናትሽ ቤት ተኝ ወይ ደግሞ ሌላ መዳም ሂጂ እና ፈልጊና አስር ሰዓት ተኝ እኔ ጥሩ ስሎንኩኝ ጥሩ ነኝ ጥሩ መዳም አገኘው ብለሽ ነው በዚህ ልክ ፈንደስ ብለሽ የምትተኝ ተነሺ ተነሺ እኔ ሰልችቶኛል በቃ እኔ እንትደብረሽኛል ውጭልኝ ሂጂ ፈልጊ ሂጂ ወደ እናትሽ አይ ስደት እንደው በተለይ ለሴት ልጅ ስደት ወለ ሐላዚም በአፍንጫ እኔማ እንደዚህ ቢሆን አልሰደድም ነበር ግን ይሁን አሁን። እንደው መልቴ እቺ ዓለም ግን በቃ እቺ ዓለም በጣም ነው ግራ የምታጋባችሁ። በጣም ቀኝ ስትሉ ግራ፣ ግራ ስትሉ ቀኝ፣ ምናምን አይዶን ነው፣ ከባድ ነው። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። ልጅቷ ግን በቃ በጣም ነው ያሳዘነችኝ። ያልፋል ያልፋል፣ ሁሉም ነገር ለበጎ ነው። እንደው አንድ ቀን አላህ ስብሓነ ወተዓላ የኢትዮጵያን የኢትዮጵያን ቅመም የመደም ቅመምን ታሪክ ቀይሮ ወይኔ እንደዚህ ልጆች ስትሰደድ ነበረች ኢትዮጵያ የምትልበት ጊዜ ያምጣለን እንጂ ስደት